ጨማለቃላችሁ እኔ ምፎይ ነኝ እኔ ምፎይ ነኝ እኔ ምፎይ ነኝ። ከዛስ እፍ ብለሽ ጥፊ። የአባት አምላክ እፍ አርጎ ያጥፋችሁ። የሰው ሃይማኖት አትንኪ፣ ሃይማኖትሽ እንዲከበር። ሙስሊምና ክርስቲያኑ ተከባብሮ ነው እኛ ይኖር ነው። በግድ ነገር ፍለጋ፣ በግድ መነካካት። በግድ እኛ ሙስሊምና ክርስቲያን ተከባብረን ነው የምንኖረው። በግድ ሄዳችሁ የሰው ሃይማኖት ነግታችሁ እኔ መፎይ ነኝ። እፍ ይበልብሽ አባት አምላክ። ማስተማር ከፈለገ እሱ የኛን ሃይማኖት ያስተምር። ባይሆን ልዩነቱ የሙስሊምና የክርስቲያን ልዩነት ምንድን ነው? እኛ ልዩነታችን ይሄ ነው፣ ይሄ ስለሆነ የሚል በብላት በብልጠት ያስተምር። ነቢዩ መሐመድን እየነካ የሚሰማ ጆሮ የሚሰጥን ሙስሊም ካለ በሳቅ እንዳልሞት የለም አስፈራሳይ ነው። ከዛ በተረፈ እናንተ ሙስሊምን ወደ ሃይማኖትን መሳብ እንኳን ከፈለግ በእንደዚህ መልኩ ነቢዩ መሐመድን ነክተህ የሚያዳምጥን ሙስሊም ካገኘ በሳቅ ረመ ሞተው። እኔ ክብራችሁን ጠብቃችሁ ተቀመጡ። ሰው እንዲያከብራችሁ አትጃጃዱ፣ ሚዲያ ላይ እንደዚህ አይነት የሚባል ነገር የለም። ተከባብረን የኖረ ነው። ተከባብረን ቁራናቸው ጋር ምን ልትሰራ ትሄዳለህ? ሲጀመር ራስን የራስን ሃይማኖት አጥና ራስን አስተምር፣ መችኛ ተማረው መጀመሪያ። አንድ ኦርቶዶክስ ጠርተህ ብትጠይቀው ጥቅስ የሚባል አንድ ወፍ ጥቅስ፣ ዮሐንስ ወንጌል ምን ይላል ብትለኝ ወፍ አላቅም። ወፍ ሃይማኖቴን እወዳለሁ፣ የስ የሚነካብኝ አልወድም። የስ መጽሐፍ ቅዱስ ጥሪ ብትለኝ አንድ ወርድ አላቅም እኔ ራሱ ዘምሬ አውቃለሁ፣ ተሰልፌ አውቃለሁ። በሃይማኖት ያልደራደርም ወፍ ጥቅስ ማቀ የለም። እስቲ እኛን ያስተምሩና ጥቅስ እንድናቅ ሌሎችን ለመርታት እንድናስረዳ ሃይማኖት እንትን ጊዜ ሰጥተው ህሮ ባር በዚህ ሰዓት ከዚህ ሰዓት ጀምሮ መጽሐፍ ቅዱስ ትምህርት እናስተምራለን። ይሄ ይሄ ነው። ማርያም እንዴት እንደምታማልድ አንድ ኦርቶዶክስ አስረዳ ብትለው ወፍ የለም። እሱን ያስረዱን፣ ልዩነቱን ያስረዱን። ሙስሊም ስታገኝ ለምሳሌ አንድ ሙስሊም ይመጣና ኦ ከኛ ሃይማኖት ውጪ ጀነት የሚገባ የለም ይልሃል። እሱ ሲመጣ ኖ የእኛ ሃይማኖት እኮ ይሄ ነው፣ የአንተ ሃይማኖት ይሄ ነው፣ እኛ ጋር ይሄ ነው ብለህ ለማስረዳት እሱን እውቀት መታ አስጨብጠን አስጨብጦ ያንን የሰው ሃይማኖት ጌርክ እየነካ ከዛ ሊገሉኝ ነው። እና ነብዩ መሀመድን ከነካባቸው ታሾፋለህ እንዴ? ማነው ይሄ ቦርጫም ዮዳምም የሆኒ ማኛም አሜሪካን ሆነው ተረፉ እንጂ ሙስሊሞች ቢያገኟቸው አራት ቦታ ሆዳቸውን ቀደው ነው የሚያወጧቸው። አንጀታቸውን አውጥተው የሚጥሏቸው። በሃይማኖቴ አልደራደርም። እኔም ደሴምቲንግ ነው ማረገው። አሁን ኤደን የምትባል ስባት እቺ እስራኤል ሀገር ያለችው በህይወት ባገኛት በስማን ብዬ ነው ማርዳት። ራሴ እመብርሃን ምስክሬ ነው አርዳት አለው። በስማን ብዬ እንደዚህ በስማ ወልደ መንፈስ ቅዱስ ብዬ አገቷ እንደ በግ ነው ምሾልታት። የእግዚአብሔር ትግስተኛ መሆኑን እግዚአብሔር መልካም መሆኑ የሚታወቀው እሷ በህይወት ማደሯ ነው። እግዚአብሔርን ሳትፈራ ሶሻል ሚዲያ ላይ ወታ በኤፍ ወርድ የተሳደበች መብርሃንን የተሳደበች መስቀላችንን ያንቋሸሸች ሴት ተኝታ በሰላም መንቃቷ እግዚአብሔር ምን ያህል ትግስተኛ መሆኗን ነው የሚያሳየው። ስለዚህ ልትከበር ከፈለግ የሰው ሃይማኖት አትንካ፣ የሰው ሃይማኖት እንዳትነኩ። እፎይ እፎይ፣ እፍ ብለሽ ጥፊ። በእናትሽ እንቡሽ ገለባ አይሻልሽም? እፎይ። እኔ የማውቀው እፍ የሚል ነገር ነው። እዛ እኔ ያልሰማችሁም ወደዛ እኔ ሰው ሃይማኖት ሲነካሉ እንድ ሃይማኖቴን እፎይ እፎይ ብለሽ ብጥፊ እፍ ብለሽ ጥፊ ነምልሽ እፎይ ማለት እንቡሽ ገላፋ እፍ ብሎ የሚጠፋ ነገር ነው። እጅጉን ብንስቅም ሙሐመድ አንሸማቀቅም። ዳሩ ግን እኛንን ለስሙህ ያልቆምነው ጠበቃ ሕያው አይደለንም። ሙታኖችንን በቃ ከክብሩ ላይ ዛሬም አልተከላከልም። በተደጋጋሚ ተሰደብኩ፣ አሁንም ሰደበሁ፣ ማየ ሰደበሁ ደንቆሮ ስምሁን በመጥፎ አነሳው ቆርቆሮ እጅግ ብዙ ነገር ሰምተናል ዘንድሮ ካንቱ መከላከል ቀርቶ አለካድሮ ድሮ ያኔ ዛሬ ላይ ባየሁት ነገም በሚሆነው አንቱማ ውድ ነው ሁኛ ነን የሞት ነው ሙሐመድ ሰለላሁ ዓለይሂ ወሰለም እንኳንስ ላፍርብሁ ተወድኋት አታልቁም። ግን ደግሞ አሰደብን ሁኛ እያለን በቁም ግል እንገራህ አንተ ከእኛ ድክመት አንጻር ሙሉ ሕጋቸውን ተግብረን ባናውቅም ምን አደብ ባይኖረን ወንጀል ላይ ከመውደቅ ባንጠነቀቅም፣ ያዘዙንን ሁሉ የመተግበር ሞራል ባይኖረንም፣ አቅም እንደ ሌሎች ሰዎች ንጹሐነን ብለን ባንመጻደቅም፣ ወላሂ ልንጌረ ሙሐመድ በሚል ስም አንሸማቀቅም። ይህንን አውቀው ሙሐመድ ሶለላሁ ዓለይሂ ወሰለም የፍቅር ሰንሰለት፣ የእውነተኞች መስመር የሰው ልጅ አለቃ የጽኖዎች ግመድ አንቱ ነው። መስመሩ ጸንቶ ለመራመድ ግን ዛሬም ጠላትሁ ሰደበሁ። ሙሐመድ ሰለላሁ አለይህ ወሰለም ሙሐመድ ኻሊድ ለአንቱ ክብር ሰይፉን አሰልፏል። ሐሳን ለሙሐመድ ግሩም ግጥም ጽፏል። ጦልሓ ለእስላም ጅስሙ ተቆራርጧል። የእኔ ትውልድ ግን ማደንዘዣ ውጧል። ይገርማል። ቢላል በስሙሁ ላይ እንበውን አፍስሷል። የቢላል ዘሩ ግን ዛሬ አሞቱ ፈስሷል። ይደንቃል ይገርማል! አሰብኩት ይህን ጉድ ሰሃቦች ቢሰሙ ምን ዓይነት ተአምር እንደሚፈጽሙ። አሰብኩት አሁን ግን በሕይወት ይኖራል ሙስሊሙ። ሙሐመድ ማለት ግን ከሰው ልጆች አልፎ ግንድ ያለቀሰለት ታማኝነት ተብሎ ስሙ ይወጣለት። ይሄ ነው ሙሐመድ የኔ ነቢይ ማለት ገባህ። ባታውቁት ነው እንጂ ግዙፍ ነው ይሄ ስም፣ ቃል አለው ከአምላኩ ዘላለም ላይ ከስም በደም አጥንታችን በደማቅ ተጽፏል። ሙሐመድ በሚል ስም ጥላት ተሸንፏል። እናለህ አንሸማቀቅም፣ የሙሐመድን ቃል ፈጽሞ አንለቅም። የሰው ልጅ አለቃ ከሱ ውጭ አናውቅም። ሙሐመድ በሚል ስም አንሸማቀቅም።

ፈቢአይ አለ አላህ ስብሓነው ተዓላ በዚህ በቁርአን ላይ በርካታ በሰው ልጆች ላይ ጸጋ ይገልጽና፣ በየትኛው በአላህ ጸጋ ታስተባብላላችሁ ይላል። በየትኛው ጸጋ ታስተባብላላችሁ እያለ ነው። የመጀመሪያው ጸጋ ምንድን ነው የሚገልጸው? አራሕማን ማለት? አዛኝ እንደ ማለት ነው። አዛኝ መሆኑን ገለጸ አላህ ሱብሓነሁ ወተዓላ በእዝነቱ ያኔ በሰው ልጆች ላይ የዋለላቸውን ጸጋ ከዚያ በኋላ ከእዝነቱ የተነሳ ጸጋ ይገልጽልናል። የመጀመሪያው ጸጋው ምንድነው? አለል ቁርአን ቁርአንን ያስተማረ የሆነ የጸጋ ሁሉ ትልቁ ጸጋ አደም ከተፈጠረ እስከ ዓለም ፍጻሜ ድረስ ለሰው ልጆች ሲተዋለላቸው ትልቁ ጸጋ ቁርአን ነው ከእርሱ ዘንድ የመጣ ቃል

የመግለጽንና የማብራራትን ጸጋ ተሰጥቷል። ይሄ ራሱ የተሰጣቸው ትልቅ ጸጋ ነው አለ። ጸጋዎችን እየገለጸ እየገለጸ ፈቢአይ አላ የረቢኩማ ቱከዚባን እያለ በያንቀጹ ላይ ያነሳልና፣ ታዲያ ሁሉ ጸጋ ከዋልኩላችሁ በየትኛው በአምላካቸው ጸጋ የምታስተባብሉት ይላል። በየትኛው አናስተባብልም። የትኛውንም ሁሉንም ከአንተ ነው ብለን እናምናለን። ስለዋልክለንም ጸጋ ሁሉ ሁልጊዜ እናመሰግናለን። አልሐምዱሊላህ መርሃባሽ ላይ ስትል እኛ መሰግናለሁ